ብስሚላህ ራህማን ረሂም አልሐምዱሊላሂ ረብል ዓለሚን ወሰላት ወሰላሙ አለ ረሱሊላህ ሰለላሁ አለይሂ ወሰለም። እንሻአላህ በዛሬው ፕሮግራማችን አንድ ርእስ እንመለከታለን ማለት ነው። ያም ርእስ ወሳኝ የሆነ ርእስ ነው፣ በህይወታችን ላይ ትልቁን ድርሻ የሚወስድ በዲናችን ላይ ምን ያክል ጠንካራ እንደሆን፣ ምን ያክልስ ደካማ እንደሆን

ስለዚህ ልባችን ከተስተካከለ ውስጣችን ከተስተካከለ፣ የላይ ስራችንም ይስተካከላል ማለት ነው። አሁን ብዙ ሰዎችን እንሰማለን ምን ይላሉ? ዋናው ውስጥ ነው ይላሉ። ዋናው ውስጥ ቢሆን ኖሮ ውስጣችን ከተስተካከለ ላያችን እንደሚስተካከል ረሱላችን ነገረውናል። ነገር ግን አብዛኛው ሰው ከላይ ያለውን መተግበር ሲያቀተው ዋናው ውስጥ ነው ብሎ ይናገራል። ይሄ ደግሞ ስህተት ነው። ነገር ግን ዋናው ነገር ውስጥ ላይ ያለው ነገር ቢሆን ራሱ ውስጥ ያለው ከተስተካከለ ላዩም ይስተካከላል ብለዋል ረሱላችን ዐለይሂ ሶላቱ ወሰላም። እዚህ ሀዲት ላይ እንድትመለከት ነው ማለት ነው ኢዛ ሰላሐት ሰላሐ ልጀሰዱ ኩልሁ ስለሆነ ያሉት ማለት ነው። እና አላሁ ስብን ወተላ የሚመለከተው ልባችንን ነው። ልባችን ሲስተካከል ስራችን ይስተካከላል። ስራችን ሚዛና ይሆናል። በምንሰራው ዒባዳ ላይ አላሁ ስብን ወተላ እንፈራለን። ለሱ ኢክላስ ብቻ ብለን እንሰራለን። ከሽርክ ከቢድዓ ከኒፋቅ ከንደዚህ አይነት ነገራቶች እንረቃለን ማለት ነው። ደግሞ ጀነት የሚገባው የውመል ቅያማ ከመከራ የሚድነው ከመጥፎ ነገራቶች የሚድነው ከጀሀነም የሚተርፈው ምን አይነት ሰው ነው? ልቡ ንጹሕ የሆነ ልቡ ከሽርክ ከቢድአ ከኒፋቅ ከእንደዚህ አይነት ነገራቶች የጠራ የሆነ ሰው ብቻ ነው። ለዚህም ሲባል ነው ነቢዩላሂ ኢብራሂም አለይሂ ሰላም ምንድነ ያሉት ያሉት ወላ ቱህዚኒ የውመ ዩባዓሰውን አሉ ጌታዬ ሆይ በሚቀሰቀሱበት ቀን አታዋርደኝ። የውመ ላ የንፈዑ ማሉን ወላ በኑን፣ ገንዘብ የሚሆን ልጆች በማይጠቅሙበት የሆነ እለት የውመ ልቅያማ፣ አንድ ሰው ሀብት ስላለው ወይም ደግሞ ልጅ ስላለው አይደለም ጀነት የሚገባው ከጀሃነም የሚድ ነው ነገር ግን በምንድ የሚድነው? የሚድ ነው ኢላ መን አተ አላህ ቢቀልቢን ሰሊም አሉ አላሁ ስብሓናሁ ወተዓላ ዘንድ ንጹህ በሆነ ልብ የመጣ ሰው ሲቀር ንጹህ የሆነ ልብ ሲባል ምንድን ነው ብዙ ነገራቶችን ማሟላት አለበት ስለዚህም ጉዳይ ሲያነሱ ኢብኑልቀይም ቀይም አለይሂ ራህመቱላህ ከአምስት ነገራቶች የጸዳ መሆን አለበት ይላሉ አንደኛ ከሸርክ፣ ሁለተኛ ከቢዳ ሶስተኛ ከሪያ አራተኛ ሰ አራተኛ ደግሞ ከሻህዋ አምስተኛ ደግሞ ጥላቻ የራቀ ከእንደዚህ አይነት ነገራቶች የራቀና ንጹህ የሆነ ልብ ይህ ነው ቀልበን ሰሊም ተብሎ የሚገለጸው ይላሉ ኢብኑል ቀይም ዓለይሂ ረሕመቱላህ። ስለዚህ ልባችን ጥሩ ከሆነ፣ ውስጣችን ከተስተካከለ፣ የላዩም አካላችን በሙሉ ይስተካከልናል። የዒባዳችን ላይ ኹሹዕ ይኖረናል። ሶላት ስንሰግድ ኹሹዕ ይኖረናል ፈራቻ ይኖረናል። ለአላህ ብቻ ብለን እንሰግዳለን። ተውሂድ ይኖረናል። ሁሉ ነገራችን ይስተካከላል። ምናችን ከተስተካከለ ልባችን ከተስተካከለ ውስጣችን ካማረ ማለት ነው። ለዚህም ሲባል ነው ረሱላችን ዓለይሂ ሰላት ወሰላም ምን ይላሉ። ኢና ላሃ አሉ አላሁ ስብሓነሁ ወተዓላ እኮ ላ የንዙሩ አይመለከትም፣ ኢላ ሱወሪኩም ወደ አካለ ቁመናችሁ፣ ወላ ኢላ አምዋሊኩም ወደ ገንዘባችሁም አይመለከትም። አገሌ ሀብታም ነው እንዲህ እሱ ሚሊዮነር ቢሊዮነር አይደል፣ ጀነት መግባት አለበት እንደዛ የሚባል ነገር የለም። እንዲህ አካሉ እንደዚህ የሚያምር የሆነ እንደዚህማ ስፖርተኛ የሆነ ሰው እንዲ ጀሃነም ይገባል የሚባል ነገር የለም። አላህ አካል ቁመናችንን መልካችንን አይደለም ያየው፣ እንዲሁም ደግሞ ሀብታችንን አይደለም። አገሌ ሀብታም ስለሆነ ጀነት መግባት ያለበት፣ አገሌ ደግሞ ድሃ ስለሆነ ጀሃነም መግባት አለበት የሚባል ነገር የለም በእስልምና ከዛ ምን ያሉ ወላኪን የንዙሩ አሉ። ነገር ግን አላህ ስብሃነ ወተዓላ ይመለከታል፣ ኢላ ቁሉቢኩም ወአዕማሊኩም ልባችሁንና ስራችሁን፣ ልባችንን ያያሉ ማለት ነው። አላህ ስብሃነ ወተዓላ በውስጣችን ትክክለኛ ኢኽላስ ካለን፣ ትክክለኛ ተውሂድ ካለን፣ ትክክለኛ እሱን ፈራቻ ካለን በአካላችን ደግሞ ያንን ነገር ምን ተገብር ከሆነ ያንን ነገር ምን ሰራ ከሆነ በዛ ነው ማለት ነው። አላህ ሱብሃነሁ ወተዓላ ነጃ ሊያወጣን የሚችለው ያ ነው፣ ለኛ የጀነት ሰበብ ሊሆንልን የሚችለው ማለት ነው እንጂ ሀብታም ስለሆን ድሃ ስለሆን፣ ወይም ደግሞ ደካማ ስለሆን ጠንካራ ስለሆን አይደለም። ዋናው ነገር ምንድነው? ልባችን ንጹሕ መሆን ከተውሂድ፣ በተውሂድ የበረታ መሆን፣ ከሽርክ የራቀ መሆን፣ እንዲሁም ደግሞ አካላችን መልካም ነገራቶችን መስራት ሲችል ነው ማለት ነው። ልባችን ከተስተካከለ አካላችን በሙሉ ይስተካከላል። አላሁ ስብሓነሁ ወተዓላ የውስጥ ጉዳይ የልብ ነገር መስተካከል ትልቅ ቦታ እንዳለው ሊያሳየን ሲፈልግ ምንድን ያለው ቁርአን ውስጥ ብዙ መሀላዎች እንደረደረ። ማለ በእንትን ማለ በማለ ማለ በብዙ ነገራቶች ከማለ በኋላ ምን አለ ቀድ አፍለሐ መንዘካሃ ያለው

ወቀድ ኻበ መንደሳሃ እሷን ደግሞ ልቡን ያቆሸሸሰ ኻበ ዋኸሲር ከሰረ ጠፋ። እሱ እንግዲህ የከሰረ ነው ማለት ነው። ልቡን ንጹህ ያላደረገ ልቡን በተውሂድ ያልሞላ ከሸርክ ልቡን ያላጠራ ያኛው ከሰረ ማለት ነው። ለምን ቢባል አካላዊ ኢባዳ ቢሆን ለምሳሌ ሰላቱ በመስገር ጾም በመጾም ብቻ ቢሆን ኖሮ ማለት ነው። ምናልባት እኮ ሙናፊቆች አወል ሶፍ ላይ ቆመው ይሰግዳሉ። ከረሱል ጋር እራሱ መስጂድ ገብተው ሲሰግዱ የነበሩ ሙናፊቆች ነበሩ። ነገር ግን አላህ እነሱን የጀሃነም ሰው ነው ያደረጋቸው في الدرك الاسفل من النار ነው ያላቸው። ለምን ቢባል ውስጣቸው ኢማን አልነበረም፣ ውስጣቸው ንጹህ አልነበረም። ከላይ ባለ ያደርጋሉ፣ ስራ ይሰራሉ። ሰው ጀሃድ ራሱ ሊወጡ ይችላሉ፣ ፊሰቢልላ ብለው ማለት ነው ሰው ሲወጣ አብረው ሊወጡ ይችላሉ። ነገር ግን ትክክለኛ ኢማን ስለሌላቸው ጀሃነም ነው የሚገቡት። ዋናው ነገር ምን ስለሆነ የልባችን ነገር ስለሆነ፣ በአህሉ ሱና ወልጀማ አቂዳ መሰረት እራሱ አንደኛ ኢማን የሚባለው ከሶስት ነገራቶች የተሰባሰበ ነው፣ አይደለው? ምንድነው ኢማን የሚባለው ማለት ነው ቀውሉን ቢሊሳን ወአመሉን ቢልአርካን ወተስዴቁን ቢልጀናን ሶስቱን የሰበሰበ ነው። በልብ ማመን አለበት። ሁለተኛ ደግሞ በአካሉ መተግበር አለበት። ሶስተኛ በምላሱ መናገር አለበት። ላ ኢላሀ ኢላላህ መሐመድ ረሱሉላህ ማለት አለበት። በምላሱ በተግባርም ያንን ነገር መስራት አለበት። መጀመሪያ ዋናው ሰው ምንድነው በልቡ ማመን አለበት። ልቡ ኢማን ከሌለው ላ ኢላሀ ኢላላህ ቢል ዝም ብሎ በምላሱ ሰው ሲሰግድ አብሮ ጎንበስ ቀና ቢል ኪሳራ ነው የሚሆነው። ምንም ትርፋማ ሊሆን አይችልም ማለት ነው። ዋናው ነገር ምን ስለሆነ የልባችን ነገር ስለሆነ ልባችን ሲስተካከል ሁሉ ነገር ይስተካከላል ማለት ነው። ለዚህም ሲባል ነው ረሱላችን ዓለይሂ ሰላቱ ወሰላም ብዙ ጊዜ አነስ ብኑ ማሊክ በዋራው ሐዲስ መሰረት ያ ሙቀሊበል ቁሉብ ሰቢት ቀልቢ ዓላ ዲኒክ ይሉ ነበር። አንተ ልቦችን የምታገለባበጥ የምታቀያይር የሆንክ ጌታ ሆይ፣ ሰቢት ቀልቢ ዓላ ዲኒክ ልቤን በአንተ ዲን ላይ አጽናልኝ ይላሉ ረሱል አለይሂ ሰላተ ሰላም አነስ ብኑ ማሊክ በጣም አጀበው በጣም ገረሙ ያ ረሱል አላህ ያ አንተ ያ አላህ መልክተኛ ሆይ እና እኛ በአንተ አምነን ያንተ መንገድ ተከትለን እኛ እንዳንጠምና ይው እንዳንጠምና ወደ ጀሃነም እንዳንገባ ትፈራልናለህ አላህ እንዴ አላቸው ረሱል አለይሂ ሰላተ ሰላም እንደዚህ ሲላቸው እነሱ መላሉት ነዓም አሉት አዎን አሉት አሉት ለምን ቢባል

ወይም ሲ ሙእሚናን ወይስ ቢሁ ካፊራን አሉ። ማታ ሲያመሽ የነበረው ሙስሊም ሆኖ ነበር። ጧት ግን ይሄ ካፊር ሆኖ ያ ነገር ማለት ነው። ለምን ቢባል ልብ የምትታመን ነገር አይደለችም። አላሁ ስብሃነ ወተዓላ ልባችን እንዲያጠራልን ዱዓ እያደረግን፣ በዚክር እየበረታን፣ በዱዓ እየበረታን፣ ራሳችንን እያደስን ኢማናችንን የችንን እያበረታን ካልሄድን ልብ ታማኝ አይደለችም። አስለን በአረበኛ ደረጃ ራሱ ቀልብ የተባለችው የተቀሎ ቢያ ነው። ስለምትገላበጥ ስለምትቀያየር ነው ልብ ልብ ተብላ የተጠራችበት ምክንያት ራሱ ማለት ነው። ስለዚህ ልባችንን ልንመረምራት ልንፈትሻት ይገባል። ዒባዳ ስንሰራ እውነት ሌላ ብዬ ነው የሰራሁት፣ እውነት ይህን ነገር ስሰራ ሰዎች እንዲያዩልኝ ሰዎች እንዲሰሙልኝ ብዬ አይደለም የሚለውን ነገር ራሳችንን ልንፈትሽ ይገባል። በምባል ያንን ነገር ሊላህ ብለን ካልሰራ ነው ኢባዳው ሙሉ ከንቱ ነው የሚሆነው ኪሳራ ነው የሚሆነው ነው ማለት ነው። ለዚህም ሲባል ነው አላህ ስብሀነሁ ወተዓላ በቁርአን ላይ ከሀያ በላይ የልብ አይነቶችን ጠቅሷል። ተቅሪበን ሀያ አካባቢ ምናምን ናቸው። ከነዚ ከሀያዎቹ ስምንቱ ብቻ ናቸው ንጹህ ቀልብ ተብለው የሚገለጹት። ቀልቡን ሰሊም ቀልቡን ሙኒብ እንደዚህ እንደዚህ አይነት ነገራቶች ማለት ነው። ላ መንኸሽየ ረሕማነ ወጃአ በቀልቢን ሙኒብ እንደሚለው ማለት ነው። በዛ ተቃራኒ ደግሞ ደረቅ ልባለ የተዘጋለ ቁሉቡና ጉልፍን እንደሚለው ማለት ነው። ካፊሮቹ ሲናገሩ ልቦቻችን የተቆለፉ ናቸው። ኢማም ስለ ጀነት ቢነግሩት አይጓጓም፣ ስለ ጃሀንም ሲነግሩት አይፈራም፣ ስለ አዛብ አልቀብር ሲነግሩት ማን ሄዶ ያያዋል ብሎ ራሱ ሊናገር ይችላል። ይሄ ምንድን ነው? ልቡ የመድረቁ ምክንያት ነው። ለ ን አሊሙን ቢማ ከኑ የክሲቡን አላህ ሱብሓነሁ ወተዓላ እንደገለጸው ማለት ነው። ስለዚህ የሰው ልቦች የተለያዩ ናቸው። አንዳንዱ በኢማን የተሞላ በሐቅ የተሞላ በተውሂድ የተሞላ፣ በዛ ተቃራኒ ደግሞ በሁራፋት የተሞላ በሽርክ የተሞላ በቢድአ የተሞላ በኒፋቅ የተሞላ ልብም አለ። አላህ ከእንደዚህ አይነቱ ነገር ይጠብቃል።

ፊትና እንግዲህም ብዙ አይነት ነው። የዱንያ ፊትና አለ፣ የኒሳ ፊትና አለ፣ የሻህዋ ፊትና አለ። ብዙ ነገራቶች አሉ። እነዚያ ነገራቶች ሲቀርቡለት እሺ ብሎ የተገበረ አላህን ፈራለሁ ብሎ ያልተወ ፈመን ኡሽሪ ባሃ አሉ ኖኪተት ፊህ ኖክተቱን ሰውዳ፣ ጥቁር ነጥብ ልቡ ላይ ጠብ ትደረግበታለች። እንግዲህም ልቡ እየጠቆረ ይሄዳል ማለት ነው። ጥቁር ነጥብ ማዕስያ በሰራ ቁጥር ጥቁር ነጥብ ይደረግበታል። አንድ አላህ ሱብሃነሁ ወተዓላ የከለከለውን ነገር በሰራ ቁጥር ጥቁር ነጥብ ጠብ ይደረግበታል ማለት ነው። ኖኪተት ፊሂ ንክተቱን ሰውዳ አሉ። በዛ ተቃራንሳ ፈመረዳ የመለሳት እኔ አላህ እንፈራለሁ ወንጀል ሊሰራ ሲለ አንድ ጓደኛ መቶ ከምር ንጠጣ ኒሳ ጋር እንሄድ እንደዚህ እናርግ እንዲህ እናርግ ሲለ ላ እኔ አላህ እንፈራለሁ ያለ ሰውሳ ኖኪተት ፊሂ ንክተቱን በይ ንጹህ የሆነች ነጭ የሆነች ብርሃን ልቡ ላይ ትደረግለታለች ማለት ነው። ረሱላችን ዓለይሂ ሰላቱ ወሰላም በዚህም ጉዳይ ላይ ለምሳሌ ነቢዩላህ ዩሱፍን ስንመለከት ያቺን ንግስት የንጉስ ሚስት ሆና እንግዲህን በተዘጋጋ በር ማንም በማያያቸው ቦታ ላይ ወቃለት ሀይተለክ ይሄ ራሴን ተዘጋጅችልሃለሁ ብላ ራሷን ሰጠችው፣ ራሷን አቀረበችለት። ነቢዩላህ ዩሱፍ ግን አላህን የሚፈራ ሰው ስለነበረ አላሁ ሱብሃነሁ ወተዓላ

መጥፎ ነገራቶችን ልናስወግድለት ነው ማለት ነው። ከዛም ረሱላችን አለ ሰላት ሰላም በዛው ሀዲስ ላይ ምናሉ፣ ነኪተት ፊህ ኑክተቱን ቤይዛ ነጭ በረሃን ልቡ ላይ ይደረግለታል ማለት ነው። ኑሩን አላ ኑር የህዲላሁ ኑር ሊኑርህ መየሻ እንደሚለው ማለት ነው። አሁን እንደዚህ ይህንን ነገር እምቢ ብሎ የመለሰ ሰው ላተዱሩሁ ፊትነቱ ማዳመት ሰማዋት ወልአርዱ አሉ ረሱላችን ለ ላት ሰላም መሬትና ሰማይ እስካሉ ድረስ ፊትና አይጎዳውም ማለት ነው። በአላህ የሚጠበቅ ሰው በአላህ ስብሃን ወተዓላ ይህን ፊትና እኔ አነካ ብሎ እራሱን የሚጠብቅ የሆነ ሰው ፊትናም አይጎዳውም። አላህ ስብሃን ወተዓላ ከእንደዚህ አይነት ነገራቶች ይጠበቀዋል ማለት ነው። ሐታ ተሲረ አልቁሉብ አላ ቀልቤን አሉ። ልቦች በሁለት አይነት ልብ እስቲከፈሉ ድረስ አደረሰላ ሰባት እንግዲህን አንድ ንጹህ ልብ አለ ብርሃን የተጨመረለት ነጭ ነጥብ የተደረገለት ማለት ነው። ሌላኛው ደግሞ ማዕሲያ በሰራ ቁጥር ጥቁር ነጥብ ሲደረግበት የነበረ ሁለት አይነት ይሆናሉ። ምን አሉ? አላ አብየድ ሚስለ አሰፋ አሉ ጥርት እንዳለ ነጭ ድንጋይ ይሆናል። አንደኛው ነጭ ነው፣ ጥርት ያለ ነው፣ ቆሻሻ የለበትም። ይሄ ሙእሚን የሆነው ማዕሲያ ሲቀርብለት እምቢ ያለው ሰው ነው ማለት ነው። ንጹህ የሆነ ልቤ ይኖረዋል ማለት ነው። አላ አብይ አ ምትል አሳታል። ሁለተኛው ወላአኸሩ አሉ፣ ሁለተኛው ሳ አስወዱ ጥቁር ይሆናል። ጥቁር ነጥብ እያረፈበት ነጭ የነበረው መጀመሪያ ማእሴያ ሳይሰራ በፊት ነጭ የነበረው ልቡ ጥቁር ነጥብ ሲያርፍበት ሲያርፍበት ሙሉ ለሙሉ ጥቁር ይሆናል ማለት ነው። አስወዱ ሙርባደን አሉ፣ ጥቁር ዝንጉርጉር ነው። እንግዲህ በፊት መልካም ልብ ስለነበረ በማእሴያ ቆሽሾ ስለሆነ ጥቁርና ነጩ ሲቀላቀል ምን ሆኗል? ጥቁር ዝንጉርጉር ይሆናል ማለት ነው ልቡ። አስወዱ ሙርባ አደናሉ ጥቁር ዝንጉርጉር። ይሄ አይነት ልብ ምን ይላል? لا ينكر منكرا ولا يعرف معروفا ነገር መጥፎ ነው ብሎ አይተውም፣ መጥፎ ነው ብሎ አይከለክልም። መልካም ነገር ሳይ ደግሞ መልካም ነው ብሎ አይሰራም፣ መልካም ነው ብሎ ሰዎችን አያዝም ማለት ነው እንደዚህ ደረቅ የሆነ ልብ ይሆናል ማለት ነው። ስለዚህ ልባችን ፍተሻ ያስፈልገዋል፣ ልባችን ምርመራ ያስፈልገዋል። ብዙ ሰው ሲታመም ሕክምና ይሄዳል። ምንድን የታመምከው ምንህን ያመመህ ብለን ብንጠይቀው፣ እኔ ያመመኝ እንደዚህ እንደዚህ አይነት በሽታ ነው፣ እንደዚህ እንደዚህ ነው፣ እንደዚህ እንደዚህ ያረጋኛል። ዶክተሮች ደግሞ እንደዚህ አይነት መዳኔ ታዘውልኛል፣ ከመግብ በፊት እንደዚህ፣ ከምግብ በኋላ እንደዚህ እንደዚህ ብሎ ሁሉ ነገር ይነገረናል። ፈከይፈ በልብከ ያ አخي ልበህ ነስ እንዴት ነው ልባችንን ኢማናችንን እንዴት ነው የፈተሽ ነው ያለ ነው ወይንስ ዝም ብለዋል? ልባችን በጣም መመርመር ያለበት ነገር ነው፣ በጣም መፈተሽ ያለበት ነገር ነው። አሁን አብዛኞቻችን ብዙ ጊዜ የሚከሰተው ማለት ነው ሰላት ላይ ኢማሙ እያሰገደ በምን ሱራ ነው ያሰገደው ብንባል ብዙዎቻችን አናስታውሰው። ምን ያክል ልባችን በዱንያ እንደተጠለፈ በዱንያ እንደተወሰደ ነው የሚያሳየው ይሄ። በል አንዳንድ ጊዜ እንደውም ቁመህ ተህያቱን ልቀራት ትችላለህ። ቁጭ ብለህ ደግሞ የተህያ ቦታ ላይ ሆነህ አልሐምዱሊላሂ ረቢ ልዓለሚን አ ስብሓንላ ይህ ምንድነው በጣም ዝንጉ እንደሆን አላሁ ስብሓነ ወተዓላ ፊት ላይ ቁመህ እንደዚህ መንተባተብ ማለት በጣም የልብ ድክመት ላይ እንዳለን የልባችን በሽታ እንዳለበት ነው የሚያሳየው። ወደ አላሁ ስብሓነ ወተዓላ ተመልሰን ልባችንን ልንመረመር ይገባል።

ምናልባት መኪና ሊኖረው ይችላል፣ ቤት ሊኖረው ይችላል፣ ምን ሊኖረው ይችላል። ነገር ግን ሁሌም ጭንቀት ነው። ሁሌም ደስተኛ አይደለም። ሁሌም ጎዶሎ እንዳለው ነው የሚሰማው። ሙእሚን ከሆነስ አልሐምዱሊላህ። እንዴት ነህ ጤናህን ሲባል አልሐምዱሊላህ። ገንዘብስ እንዴት ነው? ስራ እንዴት ነው? አልሐምዱሊላህ። ደስተኛ ነው። ለምንድን ነው ደስተኛ የሆነው? አላህን ስለሚያስታውስ፣ አላህ ስብሐነ ወተዓላን ስለሚያስታውስ፣ አላህ ያዘዘውን ስለሚሰራ፣ የከለከለውን ስለሚከለከል

ልብ የለህም። እነዛ ቦታዎች ላይ ብህን ካላገኘሁ ልብ የለህም። አላህ ልብ እንዲሰጥህ ዱዓ አረጋለሁ። እነዛ ሶስት ነገራቶች ምንድን ነው? ዱዓ ስታደርግ ያ ትክክለኛ ዱዓ ነው የምታደርገው፣ ወይንስ ደግሞ ዝም ብሎ አለ አይደለም፣ አላህዋ በቃ መኪና ስጠኝ ቤት ስጠኝ ምናምን። ሰው ራሱ እንደዛ አይጠየቅም እኮ እኛ የምናደርገው ዱዓ አይነት ማለት ነው። እና እንደዛ ነው ምታደርገው፣ ወይንስ ትክክለኛ አላህን ፈራች አለ። በእነዚህ ነገራቶች ውስጥ ላይ ልብህን ካገኘው ሶላስ ሰግድ ሁሹዕ ኑሮ፣ እያንዳንዷን ነገር ጠብቀህ ነው የምሰግደው፣ ሁሉን ነገር አውቀ አላህን እየፈራህ

በአንተም ብቻ እንታገዛለን እያልከ ነው። እውነት ይህንን ነገር እያስተነተንከው ነው የምትለው? ሁልጊዜ ግዜ ለአላህ ቃል እየገባህ ነው። ካንተ ውጭ አላመልክም፣ ካንተ ውጭ የማንንም እገዛ አልፈልግም እያልከ ነው። እውነት ይህን ነገር በህይወትህ ላይ ተግባራዊ ታደርገዋለህ? ከሽርክ ነገራቶች ርቀሃል? በአላህ ስብሃነሁ ወተዓላ ብቻ ነው የምትታገዘው። በአላህ ብቻ ነው የምትመከው። ይህንን ነገር እራሳችንን ልንመረምር ልንፈትሽ ይገባል ማለት ነው። ለምን ቢባል ውስጣችንን በመረመር ነው ቁጥር ውስጣችንም ባየን ቁጥር ኢማናችንን እናስተካክላለን። ኢማናችንን እናድሳለን። ለምን ቢባል ረሱላችን ዓለይሂ ሰላቱ ሰላም አንድ የተናገሩት ሐዲስ አለ፣ በጣም የሚገርም ነው። ኢማን እንደሚያረጅ ታውቃላችሁ? ኢማን ያረጃል፣ ሱብሃነላህ። ኢማን ያረጃል፣ ሱብሃነላህ። አንድ ሙእሚን የሆነ ሰው ኢማኑ ያረጃል። ኢማኑ እየደከመ ይሄዳል፣ እንደዛውም ደግሞ እያደገ ይሄዳል። በምን ምክንያት ያረጃል? በምን ምክንያትስ ይታደሳል?

ኢማናችን ሊጨምር የሚችለው አንዳንድ ጊዜ ያላያቸውም፣ ረመዳን ላይ በቃ ሁሉ ነገር ሸይጣን ይታሰራል። ምን ይላል? ኢባዳ ላይ ተባራታላችሁ፣ ኢባዳ ላይ ትጠነክራላችሁ፣ ምንም የሚያስቸግራችሁ ነገር አይኖርም ማለት ነው። ያ ምንድን ነው? ኢማናችሁ ስለጨመረ ነው። ኢማናችሁ በቀነሰ ቁጥር ኢማናችን በቀነሰ ቁጥር ደግሞ በኢባዳ ላይ ደካማ እንሆናለን። ሰላተል ጀመዓ መሄድ በቃ ስገደል ነው የሚሆንብን። ሰው ጋር በቃ ሰብሰብ ብለን አንዴ ጀማዓ ሂደን ሰግደን እንምጣ ማለት በቃ ከባድ ነገር ይሆንብናል። ቤታችን ውስጥ በቃ አንድ ሁለት ረካ በቃ ጠቅጠቅ አድርገን ሰግደን ብድግ እንላለን። ይህ ምንድነው? ኢማን እየደከመ ሲመጣ ነው። ከዛም ደግሞ የባሰ ሰላት እራሱ የሚከለክል ደረጃ ሊደርስ ይችላል። ይሄ ነገር በምን ሊታደስ ይችላል? በዚክር፣ አላህን በማስታወስ ቁርአንን በመቅራት። ቁርአንን በቀራ ቁጥር ሰውየው ልቡ እየረጠበ ልቡ እየራሰ ይሄዳል። የዚህን ጊዜ ኢማኑ እየታደሰ ኢማኑ እየተስተካከለ ሁሹዕ እየመጣለት ተቅዋ እየመጣለት ይሄዳል ማለት ነው። በዚህ መሰረት ራሳችንን እንፈትሽ፣ ኢማናችንን እንጀድድ። አላህ Subhanahu Wa Ta'ala ደግሞ ቀጥተኛውን መንገድ ይምራል። ትክክለኛውን የነብዩን አለይሂ ሰላቱ ሰላም መንገድ አላህ ይምራል። ለምን ቢባል በዚህ ዘመን ፊትናው በጣም ከባድ እውነተኛ ፊትና ቢቀርብልን